ሰላም ሰላም የሳም ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ እንግዲህ አሪፍ የሆነ ፕላትፎርም ወደ እናንተ ይዤ መጥቻለሁ። የዛሬው ይዤላችሁ የመጣሁት ፕላትፎርም በትንሽ ብር ሪቻርጅ አድርጋችሁ የምትሰሩት ፕላትፎርም ነው ማለት ነው። ስለዚህ ፕላትፎርም ትንሽ መረጃ እነግራችኋለሁ። ፕላትፎርሙ ከተለቀቀ አንድ ቀኑ ነው እና ይሄ ቪዲዮ ቶሎ ከደረሳችሁ እንድትጀምሩት ሪኮመንድ አደርጋችኋለሁ። በመጀመሪያ ሊንኩን ባዮ ላይ ወይም ደግሞ ኮሜንት መጀመሪያው ላይ አስቀምጥላችኋለሁ። እሱ ሊንክ በመንካት ትገባላችሁ። ከገባችሁ በኋላ እዚህ ጋር እንደምታዩት ፎን ነንበራችሁን ታስገባላችሁ ብላችሁ ፎን ነንበራችሁን ታስገባላችሁ። እዚህ ጋር ፓስወርድ ታስገባላችሁ ማለት ነው። አስወርዳችሁን ካስገባችሁ በኋላ ሬጅስተርት የሚለውን ትነኩታላችሁ። እንግዲህ በምነኩበት ሰዓት እንግዲህ ሎድ እያደረገ ነው። እንደምታዩት እዚህ ጋር ሴቭ እናደርገዋለን። እንግዲህ እንደምታዩት የመጀመሪያ ሆምፔጅ ይህንን ይመስላል። እዚህ ጋር እንደምታዩት ጆይን ቻናል ይላል። ቻናላችን ተቀላቀሉ እያሉ ነው። ሬጅስትሬሽን ወይም ሳይን አፕ ስናደርግ 25 ብር ሰጥቶናል ማለት ነው። እዚህ ጋር ደግሞ ሎጊን ስታደርጉ አምስት ብር ይሰጣቸዋል። እዚህ ጋር ጆይን ቴሌግራም ቻናል የሚለውን ብነኩት አሪፍ ነው። ቴሌግራም ቻናላቸውን ጆይን ብታደርጉ፣ ጆይን እናደርጋለን ቴሌግራም ቻናላቸውን። ከዛ በተረፈ ደግሞ እንደምታየት ይህንን ይመስላል ዳሽቦርዱ እዚህ ጋር እንደምታዩ ዲፖዚት የሚል አለ ዊዝድሮ የሚል አለ። እና እዚህ ታች ጋር ደግሞ አራት አይነት አይከኖች አሉ። ኢንቫይቴሽን አለ ሆምፔጁ ጋር ነው አሁን ያለ ነው። እንግዲህ በመጀመሪያ ማሳያችሁ ወደ ፕላትፎርሙ ሲገቡ እዚህ ጋር ቪአይፒ ዋን ላይ አምስት መቶ ብር ነው የሚገዙት ማለት ነው። ዴሊ ኢንካሙ ደግሞ መቶ ብር ነው። እንደነገርኳቸው የፕላትፎርም ከተለቀቀ አንድ ቀኑ ነው። ስለዚህ ቶሎ ብላችሁ ብትጀምሩ የበለጠ ታተርፉበታላችሁ እና ደግሞ አሁን አምስት መቶ ብር በቀን መቶ ብር ነው የሚታሰብላችሁ። ሁለት ሳምንት ብትሰሩ ምን ያክል እንደምትሰሩ ታቁታላችሁ እራሳችሁ ማለት ነው። እዚህ ጋር ደግሞ ለዘጠና ቀን ይላል ቶታል ሪሲቭ ደግሞ ዘጠኝ ሺህ ብር ነው እንደምታዩት። ከዛ ከፍ እያለ ስንሄድ ደግሞ የአንድ ሺህ ብር አለ ዴሊ ኢንካሙ ደግሞ ሁለት መቶ አስር ብር ነው ማለት ነው። እያለ ያው ከስር እንደምታዩት እስከ ስንት አለ ማለት ነው። መጨረሻ እስከ መቶ ሺህ አለ ማለት ነው። ዴሊ ኢንካሙ ደግሞ ሰላሳ ስድስት ሺህ ነው እንደምታዩት። በጣም ብዙ አይነት የቪይፒ መጠን አለ። ስለዚህ ከፍተኛ መግዛት የምትፈልጉ ከሆነ ቀድማችሁ ገብታችሁ መግዛት ትችላላችሁ። ከዛ በመቀጠል ደግሞ እንደ ማንኛውም ዲፖዚት አርጋችሁ እንደምትሰሯቸው ፕላትፎርሞች እዚህ ላይም ዲፖዚት አርጋችሁ መስራት ትችላላችሁ። እዚህ ጋር ዲፖዚት የሚለውን ከነካችሁ በኋላ እኔ ሌላ አካውንት ስላለኝ በእርግጥ እዚህ ጋር አሁን ለምሳሌ 500 ብር ከሆነ ሪቻርጅ የምታደርጉት 500 ብር የሚለውን ትነኩት እና እዚህ ጋር ሪቻርጅ ነው የሚለውን ትነክታላችሁ። እዛ እዚህ ጋር እንደምታዩት እየቆጠረ ነው፣ በደቂቃ እየቆጠረ ነው። እዛ እዚህ ጋር አካውንት ኔም እና አካውንት ነንበር ሰጥቷችኋል። ከዛ በኋላ እሱን ወስዳችሁ የንግድ ባንክ የንግድ ባንክ ሲቪ ብራችሁ ላይ ሄዳችሁ እሱን ካስገባችሁ በኋላ እዚህ ጋር ትራንዛክሽን አይዲ የሚለውን እዚህ ጋር ካስገባችሁ በኋላ ስክሪንሹት በማድረግ ከስር ደግሞ እዚህ ጋር አፕሎድ ታደርጋላችሁ ፋይሉን ከዛ በኋላ ኮንፈርም ሪቻርጅ የሚለውን ትነካላችሁ በዛን ሰዓት ቀጥታ ወደ አካውንታችሁ ብሩ ይገባል ማለት ነው። ከዛ በመቀጠል ደግሞ እኔ እንደነገርኳችሁ ሌላ አካውንት አለን። ይሄ እንዴት ሪጅስተር አድርጋችሁ መጀመር እንደምትችሉ ለማሳየት ብዬ ነው። ቀጥታ ከዚህ እንወጣለን ማለት ነው። እዚህ ጋር እንደምታዩት ያ ደቂቃ ሳያልቅ መጨረስ አለባችሁ ማለት ነው። ከዚህ ስንወጣ ደግሞ እዚህ ጋር እንደምታዩት ኢንቫይት በማድረግ ደግሞ የምታገኙት ይኖራል ማለት ነው። ለምሳሌ ለጓደኞቻችሁ ይህን ሊንክ ኮፒ ስታደርጉ እዚህ ጋር እንደምታዩት ሊቨል ዋን ኮሚሽን 25 ፐርሰንት ታገኛላችሁ። ሊቨል ቱ ደግሞ አለ። ለምሳሌ እናንተ ይህንን ሊንክ ኢንቫይቴሽን ሊንክ የላካችሁለት ሰውዬ እሱ ደግሞ ሌላ ሰው ኢንቫይቴሽን ሊንክ ልኮ ያ ሰው ሲገባለት ሁለት ፐርሰንት ታገኛላችሁ ማለት ነው። ሶስተኛ ደግሞ እንደዛው በዚህ ስቴፕ ሶስተኛ ደግሞ ታገኛላችሁ አንድ ፐርሰንት ማለት ነው። ግን ደግሞ እናንተ አንድ ሰው ስታስገባ የአምስት ፐርሰንት ታገኛላችሁ። በጣም አሪፍ ነው ማለት ነው ኮሚሽን የምታገኙት። ከዛ በመቀጠል እዚህ ጋር ደግሞ የምታገኙትን ሊቭል ዋን ሊቭል ቱ ሊቭል ስር ይላል ማለት ነው። ከዛ በመቀጠል ደግሞ ምን ታደርጋላችሁ? ወደ መጨረሻው ገጽ ስንመጣ ደግሞ እዚህ ጋር እንደምታዩት ሬጅስትሬሽን ስላደረግን ብቻ 25 ብር ሰጥቶናል። ሎጊን አድርጋችሁ ስገቡ ደግሞ አምስት ብር ቦነስ ይሰጣችኋል ማለት ነው። ከዛ እዚህ ጋርም ኢንቫይቴሽን ሊንክ ማግኘት ይችላላችሁ። እንዴት ነው ደግሞ የአብዛኞቻችሁ ጥያቄ እንዴት ነው ዊዝድሮ የምናደርገው የሚለው ነው። ስለዚህ እንዴት ዊዝድሮ እንደምታደርጉ ላሳያችሁ። እዚህ ጋር ባንክ አካውንት የሚላለ መጀመሪያ ባንክ አካውንታችሁን ማስገባት ይኖርባቸዋል ስለዚህ ባንክ አካውንት የሚለውን ትነኩታላችሁ። ከዛ እዚህ ጋር እንደምታዩት ፉል ኔም ይላል እስከ አያታቸው ያለውን ስም እዚህ ጋር እናስገባለን ማለት ነው። ከዛ እዚህ ጋር ባንክ ኔም ይላል የባንኩን ስም እዚህ ጋር ሲቪ ባንክ ብቻ ነው እስካሁን የተካተተው። ምክንያቱም ነግሬያቸዋለሁ፣ ፕላትፎርም ከጀመረ አንድ ቀን ነው። ቴሌግራም ቻናላቸውን ተቀላቅላችሁ ማየት ትችላላችሁ። ብዙ ሰው የለውም ገና ነው ሰማንያ ምናምን ሰው ነው እስካሁን የገባው ማለት ነው። እና በጣም ትንሽ ነው። ቶሎ ሪስክ እንዳይገጥማችሁ ቶሎ ብላችሁ ጀምሩ። ከዛ እዚህ ጋር አካውንቱን አካውንት ነንበሩ እናስገባለን ማለት ነው። እንደምታይ ሰሚት ኢንፎርሜሽን ትሎታላችሁ። እዚህ ጋር ኮንፈርም ካለ በኋላ ተወጣላችሁ። የባንክ አካውንታችሁን ሙሉ ካስገባችሁ በኋላ እዛ ወደ ሆም ፔጁ ትሄዳላችሁ። ከሄዳችሁ በኋላ እዚህ ጋር ዊዝድሮ የሚለውን ትነኩታላችሁ። ዊዝድሮ የሚለውን ከነካችሁት በኋላ እዚህ ጋር እንደምታዩት አካውንታችሁን አስገብታችኋል። ሎጊን ፓስወርዳችሁ እዚህ ጋር አለ። እዚህ ጋር ደግሞ ሚኒመም ዊዝድሮዋል አማውንቱ 160 ብር ነው ማለት ነው። ማክሲመም ደግሞ እዚህ ጋር እንደምታዩት ነው። እሱ ከደረሳችሁ ማለት ነው። እኔ አሁን ያለኝ እዚህ ጋር እንደምታዩት ባላንሳችሁን አስቀምጧል 25 ብር ነው ያለኝ ማለት ነው። 160 ብር ሲደርስ ዊዝድሮ ማድረግ ትችላላችሁ ማለት ነው። ይህ ማለት በአምስት መቶ ብር ሪቻርጅ አድርጋችሁ ጀምሮ በሁለት ቀን በየሁለት ቀኑ ዊዝድሮ ማድረግ ትችላላችሁ ማለት ነው። ሁለት መቶ ብር ትችላላችሁ ማለት ነው። እና በጣም አሪፍ የሆነ ዌብሳይት ነው። እዛ ዊዝድሮ ለማድረግ ደግሞ አለምሳሌ መቶ ሰባ የለኝም። ኮንፈርም ዊዝድሮ የሚለውን ትነኩታላችሁ እዚህ ጋር እንደምታዩት ኖ ባላንስ ይላል። ያለኝ ብር እንደምታዩት እዚህ ጋር 25 ብር ነው። ስለዚህ ዊዝድሮ ማድረግ አልችልም ማለት ነው። እና ዊዝድሮዋል ሰዓትም አለው ማለት ነው። እዚጋር እንደምታዩት ምን ያክል ደቂቃ እንደሚቆይም እዚ ጋር ግልጽ አድርጎታል። አይታችሁ ማለት ይችላላችሁ። ዊዝድሮዋል ሰዓቱ ደግሞ ከሶስት ሰዓት ከጠዋቱ ሶስት ሰዓት ጀምሮ እስከ ማታ ስራ ድረስ ነው። ስለዚህ በዛ ሰዓት ውስጥ ዊዝድሮ ማድረግ ትችላላችሁ። ይሄ ፕላትፎርም እንደጠቀማችሁ አልጠራጠርም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮንም ላይክ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።